ሰላም እንዴትናቸው ወዲሻለ ቤስቦች፣ ዛሬ በአዲስ ቪዲዮ ተገናኝተናል። ኖኪያ ሲ ዋን ወይደሞ 1165 የምንለው ስልክ ከፓተር ቆልፎ የመጣ ስልክ አለ። ይሄ ሞባይል ብዙ ጊዜ እንደምታውቁት ያው ኖ ኮማንድ ብሎ የሚቀረው ፎርማት እናስገባው ያስቸግረናል። ነገር ግን ይህ ስልክ እንዴት አድርገን ፎርማት ማድረግ እንደምችል በዚህ ቪዲዮ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ ሀሳብ ስታይ ካላችሁ ኮመንት ላይ አስቀምጡልኝ። በቀጥታ ወደ ቪዲዮ ልግባ። ስልኩ መጀመሪያ ላይ ያው ፓተር ቆልፎ ሙዚቃ ቼክ አድርገነዋል ከዛ ውጭ ኦልሬዲ እዚህ ጋር ሞዴሉ 1165 ነው። የስልኩ ሞዴል 1165 ወይ ደግሞ ኖኪያ ሲዋን የምንለው ስልክ ነው። ስለዚህ የስልክ ፎርማት ስናስገባው ብዙ ጊዜ እንደ ኮማንድ የሚላለ ስ ከሰራልን መጀመሪያ ላይ በዛ እንሞክረው። ቮሊም ማይነስ እንያዝና ኬብል እናገናኝለት። በዛ መንገድ ምናልባት ከሰራ ወይ መጀመሪያው በሱ መንገድ ቼክ እናደርገዋለን። ቮሊም ማይነሱን ይዘን ከዛ በኋላ ኬብል እናገናኝለትና፣ እሺ በማይነሱ ፋስት ቡት ሞድን የገባው። ስለዚህ በፕላስ እናርገለት፣ ቮሊም ፕላስ ማለት ነው። በዛ እንያዝለት ቮሊም ፕላስ ይዘን ኬብል ድጋሚ የምንሰካው እሺ፣ ሲበራ ቮሊም ፕላሱን እንለቀዋለን። ይህ ዚጋ እንደምታዩት ኖ ኮማንድ የሚል መጥቷል። ኖ ኮማንድ ብቻ ብሎ ነው የቀረው። ብዙ ጊዜ እንደዚህ ኖ ኮማንድ የሚል ስልኮችን ያው ጽሑፉን እንዲያመጣ ወይ ደግሞ ፎርማት ውስጥ እንዲያስገባቸው ወይ ደግሞ ሪከቨሪ ለ እንዲያመጣ የምናደርገው ብዛት ፓወር በተን አንድ ይዘን ቮሊም ፕላስን ነካ ነካ ስናደርግለት ያመጣልናል። ልክ እንደዚህ ይዘን ቮሊም ፕላስ አንድ ጊዜ ብቻ ራሱ እንዲረገጥ ስናደርገው ወይ ደግሞ ጫን ጫን ጫን ስናደርግለት ይህ ኮማንዱ ይጠፋና ወደ ሪከቨሪ ይመጣልን ነበረ። ኮማንድ ብቻ ብሎ ነው እንደዚህ የሚቀሩት እና ያስቸግራሉ ሪከቨሪ ለመግባት። ነገር ግን ይህን ስልክ በኮምፒውተር አማካኝነት በቀላሉ ፎርማት ማድረግ እንችላለን። በዛ መንገድ ነው ማሳያችሁም። የምንጠቀመ ሶፍትዌር አቬንጀር ቱል የሚባል አለ። እዚጋ የምናየው አቬንጀር ቱል አለ። በዚህ አቬንጀር ቱል ሪሴት እናደርጋለን ማለት ነው። የተወሰነ ቀረብ እላደርግላችሁ እና በኮምፒውተር እናያለን ማለት ነው። እሺ አቬንጀር እሺ ሶፍትዌሩ መጀመሪያ እንክፈትና እዚች ጋ እቺ አቬንጀር አንድ ነጥብ ስምንት ክራክቱ ነች፣ እዚ ከታች ያለችው ችኛን የመጨረሻዋን ደብል ክሊክ አድርገን እንከፍተታለን። ዋይፋይ ምናምን ኮኔክሽን አይጠበቅብንም፣ ኮኔክት ማድረግ አይጠበቅም። ምንም ያለ ዋይፋይ ኮኔክሽን ነው የሚሰራልን። እዚ ጋ ስም ጻፉ ይላችኋል። እናንተ ዝም ብላችሁ የሆነ ስፔሊንግ ነገር ብጽፉም ችግር የለውም፣ ልክ እንደዚህ። ከዛ ሰሚት እዚ ጋ አንድ ጊዜ ክሊክ እናድርግለት። ከዛ በኋላ እዚች ጋ የሚያመጣው ጽሁፍ አለ። እዚች ጋ ልክ እንደምትወች ቀስ በላቸው ወደዚች እንደዚህ ጎታት እዚህ ጠግለ ብዙ ጊዜ ኮርነር ላይ ይመጣለች። ኮርነርች ጠጋ እንደዚህ ሳባ አርጋቸት ከዛ በኋላ ችንስታርት የምትሏን እንነካታለን። ከዛ በእንደዚህ መሰረት አሁን ቀጥታ ቱሉ መርፈት ይጀምራል ማለት ነው ከከፈተልን በኋላ እሺ፣ ድጋሚ ቼክ እናድርገው። ስታርት እንበለው። እሺ፣ ይኸው ከፍቶልናል። በእንደዚህ መሰረት የቱሉ ከከፈተልን በኋላ የምናደርገው ነገር ምንድን ነው ማለት ነው? ይኸው ስልኩ ዝግ ነው። ልክ እንደዚህ ባትሪ ያውጠተን። ከዛ መልስ ድጋሚ ባትሪ እናስገባለን ከዛ በኋላ እዚ ከላይ ስፕሪደም የሚለው ላይ እዚሽኛ ላይ ንገባ እና መጀመሪያ ዲቦጊንግ ወይ ደግሞ ኢንተር ዲቦጊንግ የሚለውን እዚጋ ጫነ እንላለን ማለትነው ምክንያቱም ያው ስልኩ መጀመሪያ ላይ ቴስት ሞድ ወይ ደግሞ ዲቦጊንግ ሞድ ወይ ደግሞ እዛ ውስጥ መግባት አለበት፣ የዲቦጊንግ ሞድ ውስጥ መግባት አለበት። ልክ ቴስት ሞድ ምናምን እንደምንላቸው ማለትም። ስለዚህ ዲቦጊንግ ሞድ ካስገባ ነው በኋላ ወንዚች ጋ ፋክተሪ ሪሴት የምትሏ የምንነካት። ስለዚህ ዲቦጊንግ ለማስገባት ማይነስ ብቻ ይዘን፣ ማይነስ ብቻ ቮሌ ማይነስ ብቻ ይዘን ኮኔክት ማድረግ እንችላለን። ስለዚህ ቮሌም ማይነስን ይዘን እናስገባለን ማለት ነው ቮሌም ማይነስን ይዘን እናስገባለን። መጀመሪያ እዚች ጋር አንድ ጊዜ ልንካው። እሺ ልክ እንደዚህ እያለኝ ቮሌ ማይነስን አንድ ጊዜ እንነካዋለን። ቮሌ ማይነስን እ ኬብሉ እዚህ ጋር እናገናኛለን። እሺ በእንደዚህ መሰረት ኮኔክት ካደረገልን በኋላ የምንነካው ፋክተሪ ሪሴት እሺ ፋክተሪ ሪሴት የምትለው እንጫንለታለን። ፋክተሪ ሪሴት እሺ፣ አብዛ ጋር ኮኔክት አድርጎልናል። ስልኩን ወደ ፋክተሪ ሪሴት ውስጥ አስገብቶልናል ማለት ነው። ቀጥታ ስልኩ ራሱ ፎርማት ውስጥ ይገባል ራሱ። ይኸው በዚህ መሰረት ፎርማት ውስጥ ገብቶልናል ማለት ነው። መጀመሪያ ወይ ደግሞ ዲቦንግ ሞድ ውስጥ ካስገባ ነው በኋላ ከዛ በኋላ ነው ፋክተሪ ሪሴት የሚለው መንካት የምንችለው ማለት ነው። ስለዚህ በእንደዚህ መሰረት በአቬንጀር ቱል እነዚህ ኖኪያ ስልኮችን በቀላሉ ፎርማት ማድረግ ይቻለ። ኤስፒዲ ናቸው፣ ስፒዲ ሲፒዩ ታይፕ ናቸው። ስለዚህ በእንደዚህ መሰረት በቀላሉ ፓተርናቸውን መስፈር እንችላለን ማለት ነው። ለዛሬ ያስኩላችሁ ቪዲዮ እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይመጣችሁ።